አንዳንድ ሰው ደግሞ ማንን ማድነቅ እንዳለባቸው እራሱ አያውቁም። ለኢትዮጵያ ብዙ የታገሉ ሰዎች እያሉ የሰውን ልጅ እስከነ ነብሱ የሚጎርስ ሰንበሳ ሲያደንቅ ትመለከተዋለህ። ታዲያ የተሳሳተን አይመስላችሁም? አይመስላችሁ ታመውን ትፈልጋለህ አይደል ብለህ ስትጠይቀው አረ ሀብታማውን አልፈለገም፣ ሀብታሞች እኮ ብዙ ሲያስቡ ነው የሚያድሩት፣ እኔ እኮ ንሱ እንቅልፍን እንተኛው ይላል። ሀብታሞች ስጋን እንደፈለጉ ነው የሚመገቡት፣ አንተ በወር ስንት ቀን ትመገባለ ስትለው አተር ከስጋ እኩል ስለሆነ እኔም እንደፈለግኩ አተር እመገባለሁ ይላል። እንደነሱ ጥሩ ጥሩ እድሎች ቢገጥሙ ደስ ይለኛል ብሎ ቢያምን ምን አለበት? አያችሁ እዚህን ሰው ድርቅና? አንገት እንደሌለው ሰብል ብቻውን ቁም እንጂ ከሰው ጋር የሚግባባም አይመስለኝም። ወዳጆቼ፣ ጠባብ አስተሳሰብ የያዘ ሰው ከሁሉም በፊት ቀድሞ የሚቸገርበት ሰውዬው ራሱ ነው። ምከረው ምከረው፣ እንቢካለ መከራ ምከረው የሚባለው ለእንደዚህ አይነቱ ገጣባ ነው። የኢትዮጵያ ሕዝብ ቁጥር 120 ሚሊዮን ደረሰው፣ እንዳንተ አይነቱ ተቆጥሮ ነው የሚል ምስል ደረሰኝ። ሰላም ጤና ይስጥልን፣ የተወደዳችሁና የተከበራችሁ የኢትዮ ብርሃን ሚዲያ ቤተሰቦች፣ ዛሬ ደግሞ እንግዲህ እንደተለመደው አንድ እንግዳ ይዤላችሁ መጥቻለሁ። እንግዲህ ይህ እንግዳ አርቲስት ነው እንደዚሁም አንድ መጽሐፍ ወደ ህዝብ አድርሷል። እንግዲህ ስለ ስራዎቹ የምናወራ ይሆናል። እንግዳይ በቅድሚያ ስሙን እንዲያስተዋውቅ እድሉን ሰጠዋለሁ። እስኪ እንግዳይ በቅድሚያ ስምክን እናስተዋውቅልን። ነጋሽ ሲራጅ እባላለሁኝ። አዲስ ነጠላ ዜማ ሰሪቻለውኝ 2015 ላይ ኢትዮ ብርሃን ሚዲያ ላይ ይለቀቃል። ኢትዮብራል ሚዲያ ለዚህ ስራ ብዙ አስተዋጽኦ አድርጎልኛል፣ እጅግ በጣም አድርጌ አመሰግናለሁ። በመቀጠል ያው መጽሐፊን አቅርብላቸዋለሁ። ይህ መጽሐፍ ለምትፈልጉ ለገሃር ጃፈር መጽሐፍ ቤት የአርቲስት ነጉን አብረን እንዝናና የሚል መጽሐፍ ብላችሁ ከጠየቃችሁ ልታገኙ ትችላላችሁ። ለመሆኑ ይህ መጽሐፍ ይዘቱ ምን ነበር? ትንሽ ላካፍላችሁ እፈልጋለሁኝ። ጥሩ፣ እንግዲህ መጽሐፉን የምናየው ይሆናል። በጣም ዘና የሚያደርግ መጽሐፍ ነው። እኔም የተወሰነ አይቸዋለሁ። ያው ወደ በኋላ በደንብ የማነበው ቢሆንም ቀንጨብ ቀንጨብ አድርጌ አይቸዋለሁ። እንግዲህ አንድ ሁለት እንትኖችን ወደ ተመልካች እናደርሳለን ማለት ነው። እስኪ ወደዚህ ገልበጥ አድርጋት በዚህኛው አብረን እንዝናና ይላል። የውጭ ገጹ እራሱ በጣም ነው የሚያምረው። ልክ እንደ ገጹ ያው ያዝናናናል። አንድ ሁለት ክፍሎችን ነው አንቀጾች ነው የሚባሉ አንቀጾችን፣ አዎ ሁለት አንቀጾችን እስኪ ወደ እነሱ እናድርስ ወደ እናንተ ድርሳለኝ። ገጽ አምስት ላይ ያለውን አካፍላችኋለሁ። አንቀጽ ሶስት ላይ አንዳንድ ጊዜ ፈጣሪ እንደው ስንት አይነት ሰው ነው የፈጠረው እያልኩኝ ብቻዬን የማወራበት ጊዜ አለ። አንዳንድ ሰው የሆነበት ተገናኝተው መጥቶ ሰላምታ ሲያቀርብ ገጥሟችሁ እንደሆነ እስቲ ትንሽ እንደሱ ለመናገር ሞክራለሁኝ። እንዴት ነህ? ደህና ነህ? ባለቤትህ ደህና ነች? ልጆች ደህና ናቸው? በጎችና ፍየሎች ደህና ናቸው? ያቺ ምሳ ስንበላ ከአጠገባችን መጥተ ስታንቀላፈ ነበረች አስ ድመት ተሻላት ይልሀል። ቤት መጥቶ ያየውን ጥንዚዛ ሳይቀር አይሰለችም ብላችሁ ታስባላችሁን? እሺ ለእናንተ ልተው። አንዳንድ ሰው ደግሞ ምርጥ ፋራ ሆኖ ሳለ ራሱን ከራዶች የሚቆጥር ራሱ መስራት የማይችለውን ስራ ሌሎች ሰርተውት ሲያይ ለማጥላላት ይሞክራል። አንተ ምን ሰርታል ብለ ስጠይቀው የተሻለ ነገር አይነግርህም። ታዲያ ይሄ ምን የሚሉት ሰው ነው? ይህንንም ለእናንተ ልተው። ስለ አንድ ደደብ ሰው ታሪክ ደግሞ ላስጫውታችሁ። ይህ ሰው 99 ሰው ገሏል። በአቅራቢያው አንድ ሃይማኖቴን ወዳለሁ የሚል ሰው ነበርና 99 ሰው ገድያለሁ፣ አሁን ወደ ፈጣሪ ብመለስ ፈጣሪ ይቅር ይለኝ ይሁን ብሎ ሲያማክረው ሰውዬው ዘጠና ዘጠኝ ሰው ገድለ እንዴት ይቅር ይልሃል? በፍጹም ይቅር ሊል አይችልም ብሎ ሲመልስለት ይቅር ካላለኝማ አንተስ ምን ትሰራለህ? አጠገቤ አንተንም ለቀንጥሳልና ሰውዬውንም ቀነጠሰው። ዘጠና ዘጠኝ ሰው ነበረ መቶ ያደረሰው ይህ ሰው ምን የሚሉ ሰው ነው? ጉንዳን እንኳን ያለ አግባብ ለመግደል ይከብዳል። በሰው ነብስ የሚቀልድ ሰው እንሉታል? ይሄንንም ለእናንተ ልተው አንዳንድ ሰው ደግሞ ማንም ማድነቅ እንዳለባቸው ራሱ አያውቁም? ለኢትዮጵያ ብዙ የታገሉ ሰዎች እያሉ የሰውን ልጅ እስከነ ነፍሱ የሚጎርስ አንበሳ ሲያደንቅ ትመለከተዋለ ታዲያ የተሳሳተ አይመስላችሁም ይሄንንም ለእናንተ ልተው አንዳንዱ ደግሞ የየት ሰፈር ልጅ ነው ስትለው በቀን ሶስት የተበልቶ የማይጠገምበት ሰፈር ልጅ ነ ይልሃል አንዳንዱ ደግሞ ለምን ዝም ብለህ የራስን ኑረት ኑርም ሰው ከምታማ ስትለው ጌጤን በመስተዋት ያየው ሰው ነኝ ባንተም የማያዳግም እርምጃ ወስድ ባለው ይላል። አንዳንዱ ደግሞ ከክፍል ሀገር እንደመጣ የሶስት ወር ቤት ክራይ ባንዴ ክፍልና ለመዝናናት ብሎ ከቤት ወጥቶ መለስ ሲል ቤቱ ጠፍቶት በዛው ይቀራል። አንዳንዱ ደግሞ የተሳሳተ ስራ ሲሰራ አይተው ለምን እንደዚህ ታደርጋለ ስትለው እኔ ለምን እንደፋራ ታይኛለ አንተን በጆኒያ ስሬ እህን ነው ብዬ መስጠት የምችል ሰው ነኝ ይላል። አረ እንደ ሰው ባህሪ ተወርቶ አያልቅም? አንዳንድ ምርጥ ፋራ ከጠቢቦችና ከባለስልጣናቶች እራሱን የሚያወዳድረው በቁመቱ በቁመቱና በጉልበቱ ልክ ነው። ደግሞ ራሱን ለማጽናናት በአሴት እራሱን መምከሩ ነው የሚገርመኝ። ሀብታማውን ትፈልጋለ አይደል? ብለ ስጠይቀው አረ ሀብታማውን አልፈለገም። ሀብታሞች እኮ ብዙ ሲያስቡ ነው የሚያድሩት። እኔ እኮ ንጹህ እንቅልፍ ነው የምተኛው ይላል። ሀብታሞች ስጋም እንደፈለጉ ነው የሚመገቡት። አንተ በወር ስንት ቀን ትመገባለ ስትለው አተር ከስጋ እኩል ስለሆነ እኔም እንደፈለግኩ አተር እመገባለሁ ይላል። እንደነሱ ጥሩ ጥሩ ድሎች ቢገጥም ደስ ይለኛል ብሎ ያምን ምን አለበት? አያችሁ የዚህን ሰው ድርቅና። አንገት እንደሌለው ሰብል ብቻውን እቆም እንጂ ከሰው ጋር የሚግባባ ነው አይመስለኝም። ወዳጆቼ፣ ጠባብ አስተሳሰብ የያዘ ሰው ከሁሉም በፊት ቀድሞ የሚቸገርበት ሰውዬው ራሱ ነው። ምከረው ምከረው፣ እምቢ ካለ መከራ ይምከረው የሚባለው ለእንደዚህ አይነቱ ገጣባ ነው። ወዳጆች ይሄ ጉዳይ እናንተን አይወክልም እንግዲህ በጣም አሪፍ ነው በጣም ደስ የሚልና ዘና የሚያደርግ ዘና እያደረገ ትምህርት ወይም እውቀት የሚያስጨብ ድርሰት ነው እስኪ ቀጣዩን ደግሞ እናደምጣለን ማለት ነው ገጽ ዘጠኝ ላይ ያለውን አቅርብላችኋለሁ አንቀጽ አምስት አንዳንድ ጊዜ ስልኬ ላይ ለማልፈልገው ወሬ ይደርሰኛል እስኪ የገጠመኝን ላጫውታችሁ የኢትዮጵያ የሕዝብ ቁጥር 120 ሚሊዮን የደረሰው እንዳንተ አይነቱ ተቆጥሮ ነው የሚል ሚስል ደረሰኝ። እሱም ብቻ አይደለም፣ ያንተን ጭንቅላት ልትታጠበው እንጂ ልታስብበት አልተሰጠህም እንዴ የሚል ነበር። ማነ ምንድነ ከየት ነው ብዬ ጻፍኩለት። ደረገጠ መሰለኝ፣ አልመለሰልኝም? ዝም ጭጭ አለ። ተሳስቶ ነው ወይስ አውቆ ነው እየሰደበኝ ያለው እያልኩኝ ማብሰልሰል ጀመርኩኝ። ማንም ሆነ ማንም ስልኩ የማን እንደሆነ ማጣራት አለብኝ በሚል ውሳኔ ተስማማውና ደወልኩለት። ሀሎ ስለው እሱም አሎ አለኝ። እኔ እኔ ግን ማን እንደሆነ ለማጣራት ድምፁን በማጣራት ላይ ሆኜ ነበር። ተቀድሞ አሁን ሳይሻል አይቀርም። ያዳመጥኩት ድምፁ እንደ ፈረንጅ ውሻ ጎርነን ያለ ነበርና ማናንተ አንተ አልኩት። ማነት የለም ፈለከው አለኝ። ከዚህ ድምጽ የተረዳሁት ነገር አለ፣ ሰውየው ጥምዝ ብሎ መስከሩን ነበር ተስፎ ካልኩና ከየት እንደሆንክ ከልት ነግረኝ ትችላለህ አልኩት። ድምፁን ዝቅ አደረገና ከትምህርት ቤቱ ጀርባ ባለው ጠጅ ቤት ውስጥ ነኝ አለኝ። እሺ መጣሁ፣ ሂሳብ እንዳትከፍል እኔ እከፍልልሃለሁ አልኩት። የለሰለሰ በሚመስል ድምፁ እሺ ወዳጄ እጠብቅሃለሁ አለኝ። አሁን ነገሮች የተሳካልኝ ይመስላል። ሂሳብ እኔ እከፍላለሁ ያልኩት ሰውዬው ማን እንደሆነ ማጣራት ስለነበረብኝ ነው። ከትምህርት ቤቱ እጠፍ እንዳልኩኝ አንድ ሰው ታዬኝ። ይህ ሰው ቦርጫም፣ አንገቱ የቀጠነ ጭንቅላቱ ከብዶት ሲንገዳገደ ነበረ ሰው ነው። ጥንብዝ ብሎ በመስከሩ ምክንያት አይደለም እኔን ራሱን የረሳ ሰው ይመስላል። አጠገቡ ደረስኩና ደወልኩ። የስልኩ ጥሪ ቂቂ፣ እኔ ነኝ እኔ ነኝ እያለ ከደረት ኪሱ መጮህ ጀመረ። አንተን አይደል ስትሳደበ የነበርከው አልኩት፣ ድምፄን ጮህ ከደረግኩና ፊቴንም ቆጣ አደረግኩና አሳየሁት። በጣም እንደተቀየምኩት መግለጽ ነበር። ክው ብሎ ደነገጠ። መጭራሽ ላደርገው እኔ አንተን እያለ ለፈረንጅ ውሻ የመሰለውን ድምፁ ያንጎራጉርልኝ ጀመር። ወዳጆቼ ምንም ሳያስቀር ድብን አድርጎ ሰድቦኛል። ነገር ግን ሁኔታውን እንዳየሁት የምጠረጥረው ነገር ፊት ለፊት መጥቶ ድቅን አለብኝ። እንደዚህ ሰክሮማ እንዲህ አይነት ጽሑፎችን መጻፍ አይችልም ማለቴ ነበር። ቀጠልኩና ስልኩን ስልኩን ለማንሰታው ነበር ስለው ለጠጅ ቤቱ ባለቤት አ እኔም ተናድጄ እጄ እንጠጣለት ነው በማለት ነገሩን በደንብ የተረዳውት ይመስለኛል። እንደው ስንቶቻችን ነን እርግጠኛ ባልሆነበት ነገር ላይ ነገሩን ሳናጣራ እርምጃ ለመውሰድ የምንቸኩለው? በል እሺ፣ የእኛ ቤት የት ነበር እያልክ መንገደኛውን ጠቅላላ እየጠየክ ወደ ታች እለፍ አልኩትና በደከመኝ ጉልበቴ ተመለስኩላቸዋለሁ። ይሄ ብዙ ሰዎች ስለ አንድ ነገር ላይ እርግጠኛ ሳይሆኑ በሰው እርምጃ ለመውሰድ የሚቸኩሉበት አጋጣሚ ትክክል እንዳልሆነ ነው። አሁን ሰውየው በራሱ ስልክ ሚሴጅ ደርሶኛል። ነገር ግን እኔ ሰውየው እራሱ ነው ብዬ እርምጃ ከመውሰዴ በፊት ማጣራት አለብኝ። ሄጄ ሳጣራ የእሱን ስልክ ሌላ ሰው ይዞት ነበር እና የጠጅ ቤቱ ባለቤት ዝም ብሎ ሲጎረጉር ወደ እኔ የላከው መልእክት እንግዲህ ሰምተነዋል። እኔ ደግሞ ሄጄ በማጣራቴ ሰውዬው ከድርጊቱ ነፃ እንደሆነ ነው የተረዳሁት። ብዙዎቻችን በምንም ነገር ላይ እርግጠኛ ሳንሆን እንደዚህ ነው ብለን የምንፈርደው ነገር ትክክል እንዳልሆነ የሚያስረዳ ድርሰት ነው። እንግዲህ ይሄንን ነው የሚያመለክተው። እንዲህ እያለ ይቀጥላል። ነጋሽ ሲራጅ፣ እንግዲህ በጣም እናመሰግናለን። ጠጅን በብርሌ ነገርን በምሳሌ እንደሚባለው በምሳሌ አጣጥመህ በደንብ አቅርበንልናል። አንዳንዴ በችኮልነት የምን ችኩል ቀንድ ይነክሳል ነው የሚባለው። የጅብ ችኩል ቀንድ ይነክሳል ይባላል እና የቸኮለ ነገር በነገራችን ላይ ብዙ አባባሎች አሉ። አባቶቻችን ሲጠቀሙባቸው የነበሩ የቸኮለ አፍሶ ለቀመ፣ የቸኮለ ይዘገያል የሚባሉ ብዙ ነገሮች አሉ እና ነገሮችን ሳናጣራ የምንሰራቸው ነገሮች ሁሉ ጉዳት ነው የሚያመጡትና ሁላችንም አስተዋይ ሆነን ነገሮችን በማጣራት እርግጠኛ መሆን ይኖርብናል ማለት ነው። ነጋሽ እንግዲህ እጅግ በጣም እናመሰግናለን። እንግዲህ በ2015 ደግሞ ሙዚቃህን ያው በዚሁ ቻናል የምናቀርብላቸው ይሆናል። እንግዲህ ይህን ክረምት በደንብ ቪዲዮ ይሰራል። ዜማው እንትኑ ነው ያለቀው አይደለ? ኦዲዮ አልቋል። ኦዲዮ አልቋል። ክሊፑ እየተሰራ ነው ኢትዮ ብርሃን ሚዲያ ላይ 2015 ጠብቁን። በአዲስ ዓመት ማለት ነው። በአዲስ ዓመት ማለት ነው እና ቀርብላችኋለን ቪዲዮውን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እናመሰግናለን። እንደው ከጀመር አይቀር እስኪ ወደፊት ያለህን እንትን ብንገልጽላቸው ስለተመልካቾቻችን እንዴት ነው፣ ወደ ድርሰቱ ነው የምታዘነብለው ወይስ ወደ ሙዚቃው የሚለውን ነገር አሁን ሁለቱም ላይ ነው ያለውና ዝንባሌህን ብትነግራል። ሙዚቃውም ላይ ብዙዎች ይህን ሙዚቃ ስሰራ እንትን ስብህናን ለመገንባት የምጠቀምበት እንትን ነው። ስብህናን መገንባት ማለት ትውልዱ ሊማርበት የሚችልን ነገር ሰርቼ እንግዲህ ለህዝብ አቅርባለሁ ብዬ አስባለሁኝ። ድርሰቱም እንደዛው አራሪፍ ነገሮችን እንትን እያልኩ ድርሰቱም ላይ ሁለቱም ላይ እሰራለሁ ብዬ አስባለሁ። የተሻለ ነገር ይዤ እመጣለሁ ብዬ አስባለሁ። እንግዲህ 2015 ላይ ጠብቁኝ። አዎ እንግዲህ አንተም እንደገለጽከው ነጠላ ዜማ ላይም እንዳዳመጥኩት ኢትዮጵያዊነት ቃና ያለው ብሔር ብሔሮችን የሚያከብር የብሔር ብሔረሰቦችን ሕይወት የሚያከብር ስለ አንድነት የሚሰብክ በጣም አሪፍ የሆነ ሙዚቃ ነውና እንደው እንደዛ ለመስራት ያነሳሳህን ነገር እስኪ ንገር። ያው ይሄ እንግዲህ ሰሞኑ ብዙ አይሆኔ ነገሮች አይተናል ሀገራችን ላይ። እነዛን ታሳቢ በማድረግ አንድነትን የሚያጠፉ ብዙ ድርጊቶች ተደርገዋሉ። ይሄ ማይካር ነው፣ ሁላችንም ያየነውን ነው። ይሄንን ለማጥፋት አንድነትን፣ አብሮነትን ለማምጣት የሰራሁት ስራ ነው። አሁንም ቢሆን አንድነት አብሮነት እስከሌለ ድረስ ሰላም፣ ከምንም በላይ ሰላም ነው የሚያስፈልገው። አንዳንድ ሰዎች ሀገር ሲባል እንደሩቅ አድርገው የሚያዩ ብዙ ሰዎች አሉ። ሀገር ማለት ከቤት ነው የሚጀምረው፣ ከራስ። ሀገር ከሌለ ራስም የለህም ማለት ነው። አንተ የምትኖረው ሀገር ስትኖር ነው። ቤተሰቦችም እንደዛው ሰላም ሲኖር ነው። ሰላም ከሌለ ሀገር የለም። ስለዚህ ስለ ሀገር ከምንም በላይ የሚበልጥ ነገር የለም ብዬ አምናለሁ። የተሰራውም ዜማ ስለ ሀገር ነው። ሀገርን አንድነትን ወክሎ የሚሰራ ነው። እንዲያው ባታቀነቅንልን እንኳ እንደው ግጥሙን የተወሰነ ግጥሙን ኢትዮጵያ የብሔሮች ሀገር በሰላም በፍቅር ለዘላለም ትኖር በኢትዮጵያ በመላውም ዓለም ያንዳንድ ሰው እንጂ ብሔር ክፉ የለም የሚል ነው። ሁ እንግዲህ ዛሬ ያው ብዙ ጊዜ አርቲስቶች ጉንፋን ይዞኛል ምን ይዞኛል ስለሚሉ ብዙም ስላልተዘጋጀ ነው በድምፅ ያላቀረብ ነው። ይህን ይቅርታ እንጠይቃለን። ያው ወደፊት በደንብ እሱም ተዘጋጅቶ ክሊፑ ከተሰራ በኋላ እንደዚሁ በኢንተርቪው እንመጣለን። ክሊቡን ወደ እናንተ እናደርስላችኋለን ማለት ነው ዛሬ ጉንፋን ይዞኛል ብሎ ነው ያላቀነቀነላችሁ። ግን ግጠሙን ቀንጨብ አድርገው ነግሯቸዋል። በጣም የሚያዋጓና አስተማሪ የሆነ ለሀገራችን በተለይም ለኢትዮጵያ የሚበጅ ሙዚቃ ነው። የውነት በጣም አስተማሪ የሆነ ነው፣ ወድጀዋለሁ እኔ። ስለዚህ ወደ እናንተ እናደርስላችኋለን ማለት ነው። ነጋሽ እንግዲህ ለነበረን ቆይታ እጅግ በጣም አመሰግናለሁ። እኔም አመሰግናለሁ። አመሰግናለሁ። ሰላም ቆይልኝ።